ሰላም ጠና ስትል ውድ አድማጭ ተመልካቾቻችን፣ ከኦሮሚያ ኤሌቨን ሰሞነኛ አማርኛ መረጃዎችን ይዘን ቀርበናል። መረጃዎችን እያደረስኩ ነው ያንቱ አብዲ፣ አብሬያቸው ቆያለሁ። በኦሮሚያ ክልል ስራ አጥነት በመስፋፋት ወጣቶችን ለስደት እየዳረገ ነው ተባለ። ሁማኒታሪያን ያወጣው ዘገባ የአብይ አህመድ መንግስት ወደ ስልጣን ከመጣ ሰባት ዓመታት መቆጠሩን ጠቅሶ የኦሮሞ ወጣቶች ግን አሁንም ተመሳሳይ ችግር ውስጥ ናቸው ብሏል። ዝርዝራለን በኦሮሚያ ክልል ስራ አጥነት በመስፋፋት ወጣቶችን ለስደት እየዳረገ ነው ተባለ። ዘኒው ሁማኒቴሪያን የዜና አውታር እንደዘገበው የአብይ አህመድ መንግስት ወደ ስልጣን ከመጣ ሰባት ዓመታት መቆጠሩን ጠቅሶ የኦሮሞ ወጣቶች ግን አሁንም ተመሳሳይ ችግር ውስጥ መሆናቸውን አመላክቷል። የመሬት እጦትና ስራ አጥነት ከመቼውም ጊዜ በበለጠ ተንሰራፏል ያለው ምንጩ ከ2020 እስከ 2022 ያለው የኢኮኖሚ ቀውስና የእርስ በርስ ጦርነት ጫና የዋጋ ንረቱ እንዲጨምር አድርጓል ብሏል። በእንዲህ እንዳለ ከ2018 መገባደጃ ጀምሮ ከኦሮሞ ነጻነት ሰራዊት ታጣቂዎች ጋር የተደረገው ጦርነት በኦሮሚያ በርካታ ቀውስ አስከትሏል ብሏል። የኦሮሞ ነጻነት ሰራዊትም ሆኑ የመንግስት የጸጥታ ኃይሎች በሰብአዊ መብት ረገጣ እርስ በእርስ ሲወነጃጀሉ ቆይተዋል። እንደ ዘገባው ከሆነ መንግስት ወይም ሚሊሻዎቹ የኦሮሞ ነጻነት ሰራዊት አባላት ናችሁ በማለትና በመወንጀል ከንጹሐን ገንዘብ ለመቀበል ይሞክራሉ ብሏል። በክልሉ የሚገኙ ወጣቶች ከመሰደድ ውጭ ሌላ አማራጭ እንደሌላቸው ጠቅሶ አብዛኞቹ ወጣቶች በመካከለኛው ምስራቅ በኩል መሰደድ ይመርጣሉ ሲል ገልጿል። በዚህም ቀይ ባህርን ወይም የኤደን ባህረ ሰላጤን አቋርጠው የመን ለመግባት ይሞክራሉ ሲል ገልጿል። አደገኛው ጉዞ ከዚህ ቀደም በወጣቶች ላይ ብቻ የተገደበ ሲሆን አሁን ግን ሴቶችና ሕጻናት ጉዞውን እየተቀላቀሉ መሆናቸው ተነግሯል። በ2024 መንገዱን ከሚቀላቀሉ ስደተኞች ከሶስቱ አንዱ ለአደጋ እንደሚጋለጥ ዘገባው አክሎ ገልጿል። ባለፈው ዓመት 558 ስደተኞች የተመዘገቡ ሲሆን አብዛኞቹ ሰጥመዋል ተብሏል። ከመጠን በላይ ስደተኞችን የጫኑ ጀልባዎች በ2024 ቢያንስ ስድስት መገልበጣቸው የተገለጸ ሲሆን የሰዎች አዘዋዋሪ ደላሎችም ፍልሰተኞቹን ወደ ባህር ውስጥ እንደሚወረውሯቸው ተነግሯል። በነጌሌ አርሲ በደረሰ የትራፊክ አደጋ የ16 ሰዎች ህይወት ማለፉ ተሰማም። አደጋው የደረሰው በነጌሌ አርሲ ወረዳ ራፉ ሀርጌሳ መንደር ከሻሸመኔ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ተሽከርካሪ ከጭነት መኪና ጋር በመጋጨቱ ነው ተብሏል። በአደጋው 16 ሰዎች ህይወት ማለፉን የናጌሌ አርሲ ወረዳ የጸጥታና ሚሊሻ ኃላፊ የሆኑት አቶ አብዱሰላም ሼህ ከድር ተናግሯል። በ16 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን ሌሎች 6 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል ተብሏል። በተያዘ መረጃ በፊንፊኔ ከተማ በደረሰ የትራፊክ አደጋ በሰውና በንብረት ላይ ጉዳት መድረሱ ተሰማ። በፊንፊኔ ጉለሌ ክፍለ ከተማ ወረዳ 7 18 ሰዎችን አሳፍሮ የነበረ ሚኒባስ ከዋናው መንገድ በመውጣት ወደ ጌሾ ወንዝ መግባቱ ተነግሯል። በአደጋ ጉዳት የደረሰባቸው ሰዎች ወደ አቤቲ ሆስፒታል እና አዲሱ ገበያ ጤና ጣቢያ መወሰዳቸው ተነግሯል። በምስራቅ ወለጋ ዞን ኪረሙ ወረዳ እስከ 2016 መጨረሻ ብቻ የአማራ ፋኖ ታጣቂዎች ባደረሱት ጥቃት በትንሹ 580 ሰዎች መገደላቸው ተሰማም። የወረዳው አስተዳዳሪ ለቢቢሲ እንደተናገሩት በወረዳው በሚገኙ 18 መንደሮች የሚኖሩ የኦሮሞ ተወላጆች የአማራ ፋኖ ታጣቂዎች ባደረሱት ጥቃት ሙሉ በሙሉ መፈናቀላቸውን አመላክተዋል። ለዝርዝር አለን በምስራቅ ወለጋ ዞን ኪረሙ ወረዳ እስከ 2016 መጨረሻ ብቻ የአማራ ፋኖ ታጣቂዎች ባደረሱት ጥቃት በትንሹ 580 ሰዎች መገደላቸው ተሰማም። የወረዳው አስተዳዳሪ ለቢቢሲ እንደተናገሩት በወረዳው በሚገኙ 18 መንደሮች የሚኖሩ የኦሮሞ ተወላጆች የአማራ ታጣቂዎች ባደረሱት ጥቃት ሙሉ በሙሉ ተፈናቅለዋል ብለዋል። የኪረሙ ወረዳ 19 መንደሮች ያሏት ሲሆን ታጣቂዎቹ በእነዚህ መንደሮች በድብቅ ሰፍረው እንደሚገኙ ነዋሪዎቹ ይናገራሉ። አላማቸው መሬትና ንብረትን መዝረፍና መንጠቅ ነው ሲሉ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። የኦሮሚያና የአማራ ክልል ድንበር የአባይ ወንዝ ነው ያሉት ነዋሪዎቹ፣ ነገር ግን የአማራ ታጣቂዎች ግዛታቸውን የማስፋፋት ፍላጎት ስላላቸው ወንዙም በመሻገር ህዝቡን በግዳጅ ለማፈናቀል እና መሬታችንን ለመውረር ተከታታይ ጥቃት እየፈጸሙ ነው ብሏል። መሬቱን የመውረር ፍላጎት ለዓመታት የቆየ ቢሆንም ከ2014 መጨረሻ ጀምሮ ግን በጦር መሳሪያዎች እንቅስቃሴ መጀመራቸውን ተናግሯል። የአማራ ፋኖ ታጣቂዎች መሬትን ማስፋፋት ኢላማ ባደረገው በዚህ ዘመቻቸው የብዙሃን ህይወት መቀጠፉን፣ ንብረት መዘረፉንና በርካቶች መፈናቀላቸውን ነዋሪዎች ይናገራሉ። በተለይም በ2016 በኪረሙ ወረዳ የሚገኝን አንድ መንደር ሙሉ በሙሉ ተቆጣጥረው እንደነበር ነዋሪዎች ተናግሯል። ባለፉት አምስት ዓመታት በተፈጸመው ጥቃት በቅርብ የሚያውቃቸው ዘጠኝ ሰዎች መገደላቸውን የገለጹ አንድ የኪረሙ ወረዳ አዛውንት አሁንም በእነዚሁ ታጣቂዎች የተገደሉትን ልንቀብር እየሄድን ነው ሲሉ ለቢቢሲ ተናግረዋል። በወረዳው የፋናው ታጣቂዎች እያደረሱ የሚገኙ ጥቃት በከባድ መሳሪያዎች የተደገፈ መሆኑን የገለጹት ነዋሪዎቹ፣ በዚህም በርካታ አባውራዎች ከቂያቸው መፈናቀላቸውን አመላክተዋል። የኪረሙ ወረዳ አስተዳዳሪ አቶ ብርሃኑ ፈቃዱ በወረዳው ከሚገኙ 19 መንደሮች የ18ቱ ነዋሪዎች ሙሉ በሙሉ ተፈናቅለዋል ብለዋል። ቢቢሲ ያነጋገራቸው ነዋሪዎች ግን በ2015 የተፈጸመውን ጥቃት ተከትለው በኪረሙ ወረዳ ውስጥ የቀረሰው አልነበረም ብለዋል። በወረዳው የነበሩ የኦሮሞ ተወላጆች ሙሉ በሙሉ ወረዳውን ለቀው ወጥተው እንደነበር ይናገራሉ። ባለፉት አራት ዓመታት የተፈጸመው ድርጊት ከመገናኛ ብዙኃንና ከዓለም ጆሮ ሩቅ ሆኖ እንጂ በታሪክ ታይቶ የማይታወቅ እልቂት ተመዝግቧል ይላሉ ነዋሪዎች። በ2016 መጨረሻ ላይ በኪረሙ ወረዳ ብቻ 580 ሰዎች በአማራ ፋኖ ታጣቂዎች ጥቃት መገደላቸውን መረጃዎች ያመላክታሉ። በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳ እና ጎርፍ ተከስቶ በሰውና ንብረት ላይ ጉዳት ማድረሱ ተሰማም። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ከሰሞኑ በአካባቢያቸው ንፋስ ቀላቅለው እየጣለ ያለው ከባድ ዝናብ የመሬት ናዳ እና ጎርፍ በማስከተሉ በሰው ህይወትና ንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ተናግሯል። ከሚያዝያ 9/2017 ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ከባድ ዝናብ በአካባቢው ባስከተለው ከባድ ንፋስ ከፍተኛ የውሃ ሙሌትና የመሬት መንሸራተት መከሰቱ ተነግሯል። በዚህም የሰዎች ህይወት ሲያልፍ ከአራት በላይ ቤቶች በናዳው መስመጣቸውንና የእርሻ ማሳዎች እንዲ የቤት እንስሳት ጭምር በመሬት መንሸራተቱ መወሰዳቸውን ነዋሪዎች አስረድተዋል። በወረዳው ሰሞኑን በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች በጎዶ አንደኛ ደረጃ ትምህርት ቤት እና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ ተነግሯል። የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን አመላክተዋል። በአሳለፍነው ዓመት አመት በአካባቢ በተከሰተው መሰል የመሬት መንሸራተትና ናዳ ምክንያት የብዙሃን ህይወት መቀጠፉ አይዘነጋም። በምዕራብ ኦሞ ዞን በተከሰተ የአባ ሰንጋ በሽታ ሰባት ሰዎች መሞታቸው ተገለጸም። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባ ሰንጋ በሽታ ሰባት ሰዎችን ጨምሮ የቤት እንስሳቶች መሞታቸውን የዞኑ አስተዳደር አስታውቋል። የአባ ሰንጋ በሽታው በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ካሳለፍነው ሐሙስ ጀምሮ መሆኑ ተገልጿል። በሽታው እስካሁን በሰው ህይወትና በእንስሳት ላይ ጉዳት ማድረሱ የተነገረ ሲሆን እስካሁንም ሰባት ሰዎችና አስራ አምስት የቤት እንስሳት መሞታቸው ተነግሯል። በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለማህበረሰቡ ግንዛቤ እየተሰጠ መሆኑንና አሁን ላይ በባለሙያዎች የህክምና መድኃኒት በመስጠት የእንስሳት ክትባት ስራ መጀመሩን የዞኑ አርብቶ አደር መምሪያ ኃላፊ መናገራቸውን ዘገባው አመላክቷል። በአማራ ክልል በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 ሰዎች በላይ መገደላቸውን የአይን እማኞች አስታወቁም። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 2017 በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከአንድ መቶ ሰዎች በላይ መገደላቸውን የአካባቢው ነዋሪዎችና የአይን እማኞች አስታወቁም። ጥቃቱ የደረሰው በዞኑ አናርጅ እና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ሲሆን የትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። ጥቃቱ ከተፈጸመ በኋላ አስክሬንስ ለማንሳታቸው የተናገሩ እማኝ አብዛኛው የጥቃቱ ተጎጂዎች ወዳሆኑ ህይወታቸው ማለፉን ገልጸው ማቾቹ በአብዛኛው ወጣቶች ናቸው ናቸው ማለታቸውን የቢቢሲ ዘገባ ያሳያል። ከ24 በላይ ቁስለኞችም ወደ ህክምና መወሰዳቸውን እማኙ መግለጻቸውን ያስነበበው ቢቢሲ አብዛኞቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን አመላክቷል ብሏል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው፣ ያልታወቀም ሊኖር ይችላል ብዬ አስባለሁ። ምክንያቱም ድንጋጤ ውስጥ ስለነበርን ማለታቸውን ቢቢሲ አስነብቧል።

የአሜሪካ ድምጽ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠም። አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምጽ እና የሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫ ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች ሙሉ በሙሉ እንዲቀጥሉ ትዕዛዝ አስተላለፉ። ዳኛው የአሜሪካ ድምፅ ራዲዮ ቪኦኤን እና ሌሎችንም የመገናኛ ብዙሀንን ለማፍረስ የተደረገው ጥረት ህግንና የአሜሪካን ህገ መንግስት የጣሰ ነው በማለት ወስነዋል። የፕሬዚዳንት ዶናልድ ትራምፕን ትዕዛዝ ተከትሎ ወደ 1000 የሚጠጉ ጋዜጠኞችን ጨምረው ከ1300 በላይ የቪኦኤ ሰራተኞች የግዳጅ እረፍት ተሰጥቷቸው የመገናኛ ብዙሃን ስራ አቋርጧል። የፕሬዚዳንቱ ጽህፈት ቤት ዋይት ሀውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕና አክራሪ ሲል ይከሳል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ መረጃዎቹን በማድረስ ያያንቱ አብዲ ነበርኩ በካሜራና ኤዲቲንግ ኢፋ አሚን አብሮ ነበር ቀሪዎቹ የኦሮሚያ ኤለቨን ዝግጅቶች ይቀጥላሉ እኛ በዚሁ ተሰነባበትን ሰላም